ቤተ ክርስቲያናችን ሶስትነቱን የምትናገር መቅደስ፣ ቅድስት ቅድስ፣ ቅኔ ማህሌት። መቅደሱ እግዚአብሔር አብ፣ ቅድስቱ እግዚአብሔር ወል፣ ቀኔ ማህሌቱ እግዚአብሔር መንፈስ ቅዱስ። አብን ነቅሎ መንፈስ ቅዱስ ተነቅሎ መቅደስ አይባልም። እለተሰንበትን አትግዙባት፣ አትሽጡባት በአሕዛብ ሸቀጥ ሰንበት በየጎዳናው አትደናቀፉ። በጣም ከባድ ዕለተ ሰንበት ጻድቃንና ዕጣን የሚለዩባት ዕለት ናት። ዓለም የምታልፈው ዕለተ እሁድ ነው። ድራፍት መሸጫ ነው። ቅዱስ ጊዮርጊስ ጠርሙሱ እየተሰበረ ስዕሉ የትም እየተረገጠ ማስታወቂያ የመጠጥ ማስታወቂያ መሸጫ ነው። ኳስ መጫወቻ ነው። አስጥሉ። በየትኛውም በንግስ በዓላት በየትኛውም በንግስ በዓላት ልብ አርጉ። በየትኛውም የእምነት ድርጅት የሌለ በበዓል ማክበሪያው በር አካባቢ በአሕዛብ ሸቀጥ ተሸፍኖ መሄጃተን ስንራመድ ዱላ ቀረሽ ስድብ ላይ ደርሰናል። ዛሬ ምእመናን መግቢያ መውጫ የለም። ስለ መድኃኔ ዓለም ክርስቶስ ሰው ጠፍቷል። መድኃኔ ዓለም ክርስቶስ ቤቱን ያስከብራት። ክብር ወታችሁ እንደሆነ ታቦቱን አክብሩ። አለበለዚያ እዛው ነግዱ፣ ሽጡ። አይተርፉ አያተርፉ። እለተሰንበት ሽጠው እለተሰበት ነግደው ታቦት ማክበሪያ መንገድ ዘርተው አትርፈው ዘር ሊወጣ ይሞከሩት። እንግዲህ ይጠብቁ፣ ያለቀ ሰዓት፣ ራሳችሁን ጠብቁ። የምትመክሩት ምከሩ። ሌላው ሰንበት ገበያ፣ እሁድ ቅዳሜ ገበያ፣ ግንቦት ሰርግ፣ ቅዳሜ ሰርግ፣ ደርግ የተከለብን ጠንቅል ጉባኤ ሲዘጋጅ ስለ መድኃኔዓለም ክርስቶስ ሰው አምላክ ያደረግነው ሰውን ፎቶግራፍም ስምም አይጻፍ ጉባኤ አዘጋጅተናል። እግዚአብሔር ያደላችሁኑና ተካፈሉ። ለጉባኤው የሚመጣው ተ የተዋህዶ ልጅ እንደውም ይሄም አይባልም። ለጉባኤው የሚያስፈልጉን አባቶቻችን ያስተምሩናል። አማርኛውን እናንተ አስተካክሉት። ኑና ብሉ፣ ጠጡ በሉ እንጂ ፎቶግራፍ ስም አውጥተን ሰው አምላኪ አናድርገው። ለኦል እግዚአብሔር አምላካችን ከእኛ ጋር ይሁን። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ ለለው እግዚአብሔር ክብር ምስጋና ይሁ የለው ባለሟሎች ውድ አባቶቻችን እግዚአብሔር ያከበራችሁ በመንፈስ ቅዱስ ለይቶ መርጦ ይሾማችሁ እጅግ የምንወዳችሁ ንጹሐን አገልጋዮቹ ውድ አባቶቻችን የዚህ ታላቅ ደብር አገልጋዮች እንደየማዕረጋችሁ ልዑል እግዚአብሔር በቸርነቱ ይባርከ። ልዑል እግዚአብሔር በረጅም እድሜ ያበለጸጋችሁ፣ በረጅም እድሜ ያከበራችሁ፣ በሽበት ያከበራችሁ። ወድ አባቶቻችንና እናቶቻችን እንዲሁም ወንድሞችና እህቶች የነገው ተተኪ ሕፃናት ለስም አጠራሩ ክብር ምስጋና ይግባው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በቸርነቱ የጠበቀን ይችንን እንቤ ያደለን ዛሬው ዕለት ያደረሰን ከማናውቀው አደጋ የሰወረን ከቀነመኝታ ያዳነን። የሰው እጅ አላሳየን በተዋህዶ እምነታችን ያጸናን ድንግል እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ እሱን የምናውቅበት አእምሮ የሰጠን ጌታ ክብርና ምስጋና እስከ ዘላለሙ ለእርሱ ይሁን። የምንቆይባትን ጊዜ እንዲባርክልን አንደ በቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን እናንተን ውድ ወገኖቼን ይዤ ቅድስት ድንግል እመቤታችንን ይዤ ከሁሉ አስቀድሜ አንደበቴን ለስላሴ አደራ ሰጣለሁ አቤቱ አንተ ቸርጌታ ልመናዬን የሰማኝ አምላክ ክብርና ምስጋና እስከ ዘላለሙ ድረስ ለርሱ ይሁን የእናቴ ልጅ ከሁሉ በፊት ማሳሰቢያዎች አሉ ወደ ትምህርቱ ከመግባቴ በፊት የመጀመሪያው ማሳሰቢያዬ የእናቴ ልጅ ሲናገረው የጥንት ቦታ የጥንት ቤተ ክርስቲያን መሆኑን ተናግሮታል። እዚህ ታች ያለው መርገፍ እንዲስተካከል፣ የመጀመሪያ ማሳሰቢያዬ። ሁለተኛው ማሳሰቢያዬ በፕላስቲክ ስዕሎች እንዳታሰሩ በላስቲክ ስዕል የምታሰሩ ሰዎች እንዳታሰሩ በፕላስቲክ። መርገፉን መጥቶ ያነጋግረኝ። አሰራለሁ የሚል ሰው ይህን የመጀመሪያውን ማዕዘን እስከ ሁለተኛው ማዕዘን ያለውን ለክቶ ይንገረኝ። አንዱ ማዕዘን ስንት ሜትር ነው? ይህ አስር ሜትር ቢሆን በአስሩ ሜትር ስንት መርገፍ እንደሚያስፈልግ እቅጩን እነግረዋለሁ። ከዚያ በኋላ ማዕዘኑ ተቆጥሮ መርገፎቹ ይዘጋጃሉ። ማን እንደሚያዘጋጀው ይጠይቀኝ። ልታሰሩ የፈለጋችሁ ሰዎች እያንዳንዱ ማዕዘን መካፈል ትችላላችሁ። ደንበኛው ቆርቆሮ ጋልቫናይዝድ የሆነው ቆርቆሮ ቆጠሮ መነግር አለው፣ ጠይቁኝ። መርገፉ ይስተካከል ትርጉም አለው። አለ ምክንያት አይደለም። የተቀመጠው ከባድ ነው መርገፉ ዙሪያውን ያለው ጉልላቱ ላይ ያለው መርገፍም ራሱን የቻለ ዛሬ ጉልላቱ ላይ ያለው መርገፍ የለም። መሶብ ወርቁም የለም። መከራችንም አያቆምም። ቤተክርስቲያናችን ስርዓቷ እየፈረሰ ነው። በየቦታው የሚሰራው መቅደስ ቅዱስ ጥቀሬ ማህሌት የለም። የሚጠይቀውን ይጠይቃል። መዳህን ያለም ክርስቶስ ይትረስ። ስለ መዳህን ያለም ክርስቶስ ነቢየ ልዑል ህዝቅ ዳንኤል 11 ምዕራፍ ቁጥር 31 ላይ ሦስት ሠራዊት ሥርዓቷን ለማፍረስ ይዘምታሉ፣ ቤተ መቅደሱን ያረክሳሉ፣ የጥፋት ርኩሰት ያቆማሉ፣ መቅደስ ሰውነታቸውን ያረክሳሉ ተብሎ ተጽፏል። እዛ ውስጥ አልገባም፣ ይጠይቀውን ይጠይቅ። ትክክሏ ቤተ ክርስቲያናችን ሶስትነቱን የምትናገር መቅደስ ቅድስት ቅኔ ማህሌት መቅደሱ እግዚአብሔር አብ ቅድስቱ እግዚአብሔር ወልድ ቅኔ ማህሌቱ እግዚአብሔር መንፈስ ቅዱስ አብን ነቅሎ መንፈስ ቅዱስ ተነቅሎ መቅደስ አይባልም። እግዚአብሔር ያጥናሽ። ሁለተኛው ማሳሰበ የተዋህዶ ልጆች የሆናችሁ ወደ ቤተ ክርስቲያን ስትመጡ እነዚህን አምስት ነገሮች ስራታችሁን በኩራታችሁን፣ ቀደሚያቱን፣ ምጽዋታችሁን፣ ስለታችሁን ከዚህ አንዱን ይዛችሁ ትመጣላችሁ። ባዶ እጃ ይመጣ። ሁለተኛው ከመምህራን የሚወረወረውን ኃይለ ቃል መዝግቡ። ይሄ ቦታ የማይደርቅ ምንጭ፣ የማያስጠማ የዘላለም ሕይወት የሚገኝበት ትምህርት ቤት በሚያልፈው ዓለም የማያልፈውን ዓለም ለመውረስ የምንማርበት ቦታ ነው። ማስታወሻ ያዙ። ባዶ እጃችሁን መታችሁ ባዶ እጃችሁን አትመለሱ። ሌላው ዕለተ ሰንበትን አትግዙባት፣ አትሽጡባት በአሕዛብ ሸቀጥ በዕለተ ሰንበት በየጎዳናው አትደናቀፉ። በጣም ከባድ ነው። ዕለተ ሰንበት ጻድቃንና አጣን የሚለዩባት ዕለት ናት። ዓለም የምታልፈው ዕለተ እሁድ ነው። ዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ሰብስቡ። የተጻፈ ጽሑፍ አለ። ልጆችሽ በጎዳና ላይ ይጨፈጨፋሉ ብሎ ነቢዩ ተናግሮታል። ሰብስቡ ልጆቻችሁ፣ መከሩ ልጆቻችሁ። እለተ ሰንበት ካልተጫወቱ አይጥምም። አክብሯት። ይችን ሰንበት ቀጥሎ ታላቁ ሰማይት አባቶቻችን የተማፀኑበት ስንት ድል ያገኙበት አሁንም እየተማጸኑበት ያለ ታላቁ ሰማይት መጠጥ መሸጫ ያደረጉት ሙጠጥ ብለዋል። ከምድሪቱ መታሰቢያቸው ሁሉ የለም። አሁንም ይድገማው። ድራፍት መሸጫ ነው ቅዱስ ጊዮርጊስ፣ ጠርሙሱ እየተሰበረ ስዕሉ የትም እየተረገጠ ማስታወቂያ፣ የመጠጥ ማስታወቂያ መሸጫ ነው፣ ኳስ መጫወቻ ነው። አስጥሉ፣ ልጆቻችሁን ምክሩ። እውነት ኳስ ተጫዋቾቹ ከወደዱት ኳስ መጫወቻቸውን ልዳ ይበሉት። ልዳ የኳስ ቡድን ሌላውን ጸዋ ማኅበር አቁመው ይማጸኑት ዘር እንዲወጣላቸው ንገሩ። የእናትያች በየትኛውም በንግ ስብ አላት በየትኛውም በንግ በየትኛውም የእምነት ድርጅት የሌለ በበዓል ማክበሪያው በር አካባቢ በአሕዛብ ሸቀጥ ተሸፍኖ መሄጃተን ስንራመድ ዱላ ቀረሽ ስድብ ላይ ደርሰናል። ዛሬ ምእመናን መግቢያ መውጫ የለም። ይድረስ ለመድኃኔ ዓለም ክርስቶስ ሰው ጠፍቷል። መድኃኔ ዓለም ክርስቶስ ቤቱን ያስከብራት። አሁን ወሳይና ጅራፉን አበጀ እየገረፋ አስወጣ ተብላችሁ ትማራላችሁ። ምን ዓይነት ጅራፍ እንዲመጣ ነው የምትፈልጉት? በየዓመቱ እንማራለን፣ መለወጥ የለም። እናንተ ባትገዙ ይሄ ሁሉ መሄጃ መንገድ አናጣም። ታቦቱን ለማክበር ወጥታችሁ እንደሆነ ታቦቱን አክብሩ፣ አለበለዚያ እዛው ነግዱ ሽጡ። አይተርፉ አያተርፉ እለተ ሰንበት ሽጠው እለተሰበት ነግደው ታቦት ማክበሪያ መንገድ ዘርተው አትርፈው ዘር ሊወጣ ይሞክሩት። እንግዲህ ይጠብቁ፣ ያለቀ ሳት ራሳችሁን ጠብቁ። እምትመክሩት ምከሩ። ሌላው ሰንበት ገበያ፣ እሁድ ቅዳሜ ገበያ፣ ግንቦት ሰርግ፣ ቅዳሜ ሰርግ፣ ደርግ የተከለብን ጠንቅ ነው። በግንቦት እንደዚህ ማዕዘን የሚሆኑ እንጨቶች ዋልታ ወራጅ፣ ቀንበር፣ ሞፈር የመሳሰሉት ቋሚ ነገሮች፣ አባቶች፣ ሽማግሌዎች ሽበታችሁ ይውቀሰኝ፣ በግንቦት ይነቅላል ተብሎ አይቆረጥ። ይባስ ተብሎ ዛሬ እለተሰንበት የቤተ ክርስቲያኑ ተከራዮች ሱቁ እንኳን አይዘጉም። ታቦት ቆሞ ሱቁ አይዘጋም። ታቦቱን አያከብሩ። ከእንግዲህ በጎቼ ከዚህ በኋላ መብል አይሆኑላችሁም። ሰበሰበ በጎች አሁንም አልገባንም። ይቀጥላል። ተጠንቀቁ፣ እነዚህን ነገሮች ወገኖች። ሌላው የእናቴ ልጅ ጉባኤ ሲዘጋጅ ስለ መድኃኔዓለም ክርስቶስ ሰው አምላክ ያደረግነው ሰውን ፎቶግራፍም ስምም አይጻፍ። ጉባኤ አዘጋጅተናል። እግዚአብሔር ያደላችሁ ኑና ተካፈሉ። ለጉባኤው የሚመጥኑትን የተዋህዶ ልጆ እንደውም ይህም አይባልም። ለጉባኤው የሚያስፈልጉን አባቶቻችን ያስተምሩናል። አማርኛውን እናንተ አስተካክሉት። ኑና ብሉ፣ ጠጡ፣ በሉ እንጂ ፎቶግራፍ ስም አውጥተን ሰው አምላኪ አናድርገው። ለሁል እግዚአብሔር አምላካችን ከእኛ ጋር ይሁን። እግዚአብሔር በረድኤት አይለየን። ጸጋ ክብሩን ያድለን።